አቤቱ ጌታችን እናመሰግንሃለን። አምባ ሙሉ የሆንከው መሰማሪያችን፣ መጠጊያችን፣ መደበቂያችን ሆይ እናመሰግንሃለን። አንተን ያለውን ለአውሬ ለገዳይ፣ ለጨካኝ አሳልፈህ የማትሰጠው የእግዚአብሔር ልጅ ሆይ እናመሰግንሃለን። አንተ በቃል እግዚአብሔር እውሮችን ጥበበኞች አደርጋቸዋል ብለህ ተናግረሃል። እውርነት ወደ ጥበበኛነት በሰው ሊለወጥ አይችልም። ፍጹም አለማወቅን በፍጹም እውቀት ልትለውጥ አንተ ትችላለህ። በጨለማ ላሉት ብርሃን እንዲሆን እንጠይቀሃለን አምላካችን እግዚአብሔር። ብዙ አውቀናል፣ ሌሎች አላወቁም የሚሉ ብዙ ወገኖች አሉ። እነርሱም አላወቁም። እውቀት ትህትና ነው። አንተን ማወቅን መሰበር ነው። አንተን ማወቅም መራራት ነው። ለሌላ ማዘን ነው መቆጨት ነው። የዘላለም አምላክ ጌታ እግዚአብሔር ሆይ ስለ ቸርነት፣ ስለ ምሕረት ታላቅነት አሁንም የሕይወት ዕውቀት እንዲበዛልን እንማጸናለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ያንተ የሆነው መልካም ነገር ሁሉ ከእኛ ጋር ይሁን። በጎ አይለፈን፣ ክፉም አያገኘን። አስቡን ያሉትን በረዴት አቤቱ አስብልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም የሚሆን ዛሬም ዘወትርም ለዘለዓለሙ አሚን።